እያንዳንዷ ነገር ከናሽናል ኢንትረስት አንጻር መመዘን አለባት የሚል ውሳኔ ነበረን። ፖሊሲያችንን ቀይረናል። ጎረቤት ላይ የሚያተኩር የንግድ ስርዓት የሚያሰፋ ወዳጅ የሚያበራክት እንዲሆን አድርገን ለመስራት በአራት ኤ ነው የከፈልነው። የመጀመሪያው ኤ አክቲቭ ያለ ነው። አክቲቭ ማለት ዓለም እየተወናበደ ነው ያለው የነቃ ግን ደግሞ ገለልተኛ መሆኑን የማይስት ዲፕሎማሲ መንቃት አለበት፣ ንቁ ሆኖ መከታተል አለበት። በየቀኑ ስለሚወናበድ አንድ ቀን ብንዘናጋ ያልፈናል። ነቅተን መጠበቅ አለብን፣ ግን ደግሞ ገለልተኛ መሆን አለብን። ተለጣፊ መሆን የለብን። ንቁ፣ ገለልተኛ የሚለው አክቲቭ ነው። ሁለተኛው ደግሞ ኦልተርናቲቭ ማበራከት አለብን። ኤክስ ወዳጃችን ስለሆነ በቃ ሳይሆን ከየአህጉሩ ከየመንደሩ፣ ሳንቅ ሳናራክስ የልብ ወዳጆች፣ የኢትዮጵያ ወዳጆች ማፍራት አለብን። በጥቅሉ ያለው እንደተጠበቀ ሆኖ ግን በየቦታው ምስጢር የሚያጋሩን ችግር የሚጋሩን ደስታ የሚጋሩን ሁነኛ ወዳጆች እንደ ሀገር እንደ መንግስት እየፈጠረ ነው መሄድ አለብን። ያ ያለው ውጤት በብዙ ስላየ ነው። ሶስተኛው ገበር ነበብ መሆን አለበት አዳፕቲቭ መሆን አለበት። ብዙ የሚቀያየር ነገር ስላለ ስታቲክ በሆነ መንገድ አንድ ያሰብነውን እቅድ ፍላጎት በዘላቂነት እናሳካ ገቢር ነበብ መሆን አለብን ስንል አዳፕቲቭ መሆን አለብን ስንል ከሪዮት ዓለም እስረኛ የጸዳ መሆን አለበት። ከሆነ ከሆነ እሳቤ እስረኝ የጸዳ መሆን አለበት። ለምሳሌ ሚድሊስት አያስፈልጉንም እነሱ ልጅ ስለሆኑ አንልም። ከእነሱም የንግድ ትስስር አምጥተን ውጤት ምናመጣ ከሆነ እንወዳጃቸዋለን። ከአረቡ ዓለም ወዳጅ ስለሆን እስራኤል ታስፈልገንም አንልም። እስራኤልም ወዳጃችንን ታስፈልገናለች፣ አረቡም ያስፈልገናል። እነሱ መካከል ያለ ቁርሾ ካለ ከቻል እናስታርቃለን፣ ካልቻልን ግን ገለልተኞች ነን፣ በአንዷን እንታጠር። ገብር ነበብ የሆነው ለምንድን ነው? ከዚህኛው የምናገኘውን ከዚህ ስለማናገኝ ይሄኛው ያለው ኳሊቲ ይሄኛው የለው እኛ ፕራግማቲክ ነን። የምናገኘውን ነገር በሚለይ መንገድ ነው የሚሄደው። የመጨረሻው ግን አጀንዳ ዓለም ዲፕሎማሲው በአብዛኛው አጀንዳ ተቀባይ ነው። ኮክ ይደረጋል ይነገራል በድግግም ይሰበካል። እሱን አጀንዳው ኢትዮጵያ አጀንዳ ተቀባይ ከመሆን ወጥታ አስፈላጊ በሆኑ ጉዳዮች አጀንዳ ሰጪ መሆን አለባት። የሰው አጀንዳ ኢንተርቴን የምናደረግ ብቻ መሆን የለብንም። በዓለም አቀፍ ተቋማት በሚያስፈልጉን ጉዳዮች ለመሳተፍ አሰርቲ በሆነ መንገድ፣ ቦልድ በሆነ መንገድ ዲማንድ ማድረግ አለብን። ምንም ምንሽኮረመመበት ምክንያት የለም። ትልቅ ሀገር ነው፣ ምንም ጥያቄ የለውም። ከዓለም አስራ አንድ ትላልቅ ሕዝብ ካላቸው ሀገሮች አንዱ ነው ኢትዮጵያ። የሺህ ዓመታት ታሪክ ያለው ሀገር ነው ኢትዮጵያ። ቢበረታና መባላቱን ቢያቆም መብላት ብቻ ሳይሆን ማብላት የሚችል ሀገር ነው ኢትዮጵያ። በምን ሂሳብ ነው አራክሰው? እንዲያውም እንፈቅድላቸው፣ ደግሞ አራክሰው ያይሆናል፣ እንጂ በዛ ልክ የጎደለ ጓዳችን አይሞሉልንም። ይሄን ማስተናገድ እንደ ሀገር የለብንም የሚሉ አቋሞች ወስደን በአራቱ ኤ ከፍለን አክቲቭ መሆን አለብን፣ ኦልተርናቲቭ ማበራከት አለብን፣ አዳፕቲቭ መሆን አለብን፣ አጀንዳ ክርኤት ማድረግ አለብን። ዲፕሎማሲያችን አሰርቲቭ መሆን አለበት፣ ቦልድ መሆን አለበት፣ የለየ ወዳጅን ሌላ የለየ መሆን አለበት ብለን ነው የጀመርነው። በዚህ ነው እንግዲህ በርከት ያሉ ስትራቴጂክ አጋር ኦል ዌዘር የሚባል ወዳጆች በንግግር ብቻ ሳይሆን በፍርርም ደረጃ የደረስ ነው። በከፍታም በዝቅታም በሙቀትም ቅዝቃዜም አብረን እንቆማለን የሚል ነው። ኦል ዌይዘር ማለት በዚያ ሌብል ወዳጆች አፍርተናል። በብዙ መድረኮች ለሸምጋይነት የምንፈለግ ሆነናል። ይህ አንዳንድ አውራ ዘለል አማተር ፖለቲከኞች እንደሚያውሩት ሳይሆን ኢትዮጵያ የተከበረች ሀገር ናት፣ በዓለም መድረክ ላይ በዚያም ልክ በብዙ ዓለም አቀፍ ጉዳዮች ላይ እንድትሳተፍ የምትፈለግ ሀገር ናት። የብሪክስ አባል ሀገር ናት። የብሪክስ አባል የሆነው ዝም ብሎ በዋዛ አይደለም። ቅድም ባልኩት መንገድ ነው። እኛ ደቡብ አፍሪካ ስንሄድ የብሪክስ አባል እንደምንሆን ከምሽቱ 12 ሰዓት አንድም የብሪክስ አባላት አልወሰኑም። ኢትዮጵያን አለማስገባት ያለውን ጉዳት ካስገነዘብን በኋላ ከሚድ ናይት በኋላ ነው ኢትዮጵያ ገብታ ጠዋት የታወጀው ማለት ነው። ከገባች በኋላስ ዝም ብላ አባል አለችም። ኢትዮጵያ አጀንዳ ያላት ሀገር ናት። ኢትዮጵያ በቅርቡ ብራዚል ላይ የሚኒስትሮች ስብሰባ ነበር፣ ብሬክስ በሚመለከት እዛ ውስጥ ጠንከር ያሉ ሀሳቦች ካላቸው እና ባካቸው ይህን ጉዳይ ብትተውልን ብታናግሩን ከሚባሉ ሀገሮች አንዷ ኢትዮጵያ ናት። እኔ አልሄድኩም፣ ሄደው ውጭ ጉዳይ ሚኒስትሩ ነው፣ ግን ጠንከር ያለ አቋም ስለነበረን ወደ እኔ ሽምግልና የሚልኩ ሰዎች አሉ። በዚህ ጉዳይ ብትለሳለሱ፣ ይህም ብትተው፣ ይህም ብትፈቅዱ የሚሉ ሀገራት መልእክት ልከውብኛል። ዝም ብሎ አበላለንም፣ አጀንዳ ያለን አጀንዳችንን አሰርቲ በሆነ መንገድ የምናነሳ አርጊው የምናደርግ ፍላጎቶቻችንን ለማሳካት የምንጥር ሆነን ነው የተገኘ ነው። ከዚያ በተረፈ ግን ኢትዮጵያውያን ቢማሩ የወደፊት አመራሮች ቢማሩ ትናንትና በብዙ ሚስ አድርገናል ብዬ ከማስብበት ነገር አንዱ የልብ ወዳጆች ማፍራት ተረመቻል። ዝም ብሎ ለፕሮቶኮል ተገናኝተው የተከበሩ የተከበሩ መባባል እና ወዳጅ ማፍራት ለየቅል። ዛሬ እኛ በሁሉም አህጉራት የልብ ወዳጆች አሉ ሚስጥር የሚያጋሩ ነው። ትሬንድ ከኛ ጋር የሚያያዝ ጉዳይ ካዩ ሰው ልከው፣ ይሄ ጉዳይ አለ አስተውላችኋለሁ የሚሉን መረጃ የሚሰጡን በችግር የሚደግፉን፣ በትጥቅ የሚደግፉን፣ በስልጠና የሚደግፉን የልብ ወዳጆች አሉ። እንደዚህ አይነት ወዳጅነት ሲፈጠር ዲፕሎማሲው ናሽናል ኢንትረስትን እየጠበቀና እያረጋገጠ እንዲሄድ በእጅጉ ያግዛል እና ባለፉት ሰባት ዓመታት በመካከለኛው ምስራቅ፣ በአውሮፓ፣ በሩቅ ምስራቅ በሰሜን አሜሪካ ጠንካራ ወዳጆች የፈጠርንበት የምናምናቸው የሚያምኑን የምናውቃቸው የሚያቁን የምንረዳቸው የሚረዱን ሰዎች የተፈጠሩበት ከብዙዎቹ ጋር በሳምንቱ ሁለት ሶስቴ እንደ ቅርብ የስራ ጓደኛ የምንነጋገርበት የምንጻጻፍበት ሚስጥር የምንጋራበት ችግርን የምንነጋራበት ሀሳብ የምንጋራበት እጅግ የተሻለና ያደገ የዲፕሎማቲክ አውድ ተፈጥሯል። ይሄ ግን ከብዙ ጉዳይ ጋር እያያዛል ልመናን ሳናቋርጥ ምንም ወዳጅ ብንፈጥር የኤክስፖርት አቅማችን አድጎ እዳ መክፈልን ችግር ሳናደርግ ምንም ወዳጅ ብንፈጥር አይዘልቅምና እድገቱን እያረጋገጥን ልመና እያቋርጥን እዳ በደንብ እዳችንን ከፍለን ከእዳ ጣጣ ነፃ ወጥተን ይሄውን የያዝነውን አቋም ከያዝን ግን የኢትዮጵያ የወደፊት የዲፕሎማሲ መድረክ ምንም ጥርጥር የለውም፣ በልኳ ይሆናል። እስካሁን ከልኳ በጣም የወረደ ነው። በመላላክ የሰራናቸው ስራዎች አሉ። ግን እንደ ሀገር ብሔራዊ ጥቅም ላይ ቆመን የሰራናቸው ስራዎች ውስን ናቸው። ከመላላክ የወጣ አጀንዳ፣ ከመቀበል የወጣ የራሱን አጀንዳ ይዞ በማያስፈልግ ጉዳይ ነው፣ በሚያስፈልግ ጉዳይ ደግሞ የስ ብሎ የሚሄድ ቁመና እየፈጠር ነው ያለ ነው። በዚህ መንገድ ነው ዲፕሎማሲን